እነዚህ ተማሪዎች ከመጡ ጀምሮ መጀመሪያ የትምህርት ቤቱን ዙሪያ ነው መመልከት የጀመሩት። እዛ ችግሮች ምን እንደሆኑ ለዩ። ስለዚህ ችግሮቹ በዋናነት ትምህርት ቤት ላይ የነበሩ ችግሮች ለምሳሌ አንደኛ፣ እኛ ትምህርት ቤት ላይ የፈርስት ኤድ ክላስ የለንም። ፈርስቴል እሱ ላይ እንዲሰሩ አዘጃቸው ነበረ። ፕላስ ደግሞ የሽንት ቤት ቁጥርና የተማሪዎች ቁጥር ያለው የማህበረሰቡ በትምህርት ቤት ያለው ግቢ ማህበረሰብና ሽንት ቤት ሲመጣጠን ባላንስ አይደለም፣ እኩል አይደለም። የሽንት ቤት እጥረት ነበረብን። ፕላስ ደግሞ ቀኛ ትምህርት ቤት ጉድኝት እንደመሆኑ አካቶ ትምህርት አለ፤ ማለት የአካል ጉዳተኞች አሉ፣ ማየት የተሳናቸው፣ መስማት እንደዚህ የመሳሰሉት አሉና ሞር ያን ሽንት ቤት እንዲሰሩ ነው አዘጃቸው የነበረ። የአካል ጉዳተኞች ሽንት ቤት ጥገና ድጋፍ ጠያቂ ነበር ትምህርት ቤታችን። እንደሚታወቀው ያው የውሃ የልጆች የውሃ መጠቀሚያ ባለመኖሩ ብዙ ጊዜ በትምህርት መምሪያ ኢንስፔክሽንም ዜሮ ያገኝ ነበር። አሁን ያው ሙሉ ነጥብ ያገኛል ማለት ነው ትምህርት ቤቱ ትምህርት ቤቱ። እኔም ራሱ ድንጋይ ሲሸከም ነበር። እና በጣም ነው የተባበርናቸው። የጠየቁንም በሙሉ ሚስማር፣ ቆርቆሮ፣ እንጨት፣ የጉልበት ሰራተኞች የአንድ ሁለት ቀን ትምህርት ቤቱ ከፍሎ አሰርቷል። የጠየቁንም በሙሉ እኛ አግዘ ናቸዋል። በመጀመሪያ ዊካችን ላይ በቲቲፒ ኦፊስ የተዘጋጁ መጠይቆች ነበሩ። እነሱን በመጠየቅ እንዲሁም ደግሞ የባለሙያዎችን ምልከታ እኛም ደግሞ በተማር ነው ትምህርት ዙሪያ የተለያዩ ምልከታዎችን ኦብዘርቬሽኖችን ካካሄድን በኋላ ችግሮችን ለመለየት በቅተናል። እነዛን ችግሮችም ደግሞ በተማር ነው ትምህርት መሰረት ፕሮብሌም ፕራዮሪታይዜሽን ማትሪክስን በመጠቀም የትኛውን ማስቀደም አለብን የሚለውን እና በእኛ አቅምና የገንዘብ ልኬታ መሰራት ያለበትን ስራ ለይተን በሁለተኛው ሳምንት ወደ ስራ ገባን ማለት ነው። የመጀመሪያው ሳምንት ጀምሮ የተለያዩ አካባቢው ላይ ያሉ ችግሮችን ብሎም ደግሞ ቤት ለቤት ዞረን ማህበረሰቡ ጋር ያለውን ችግር ለመጎብኘት ሞክረናል። ከዛም ችግር በመነሳት ለማህበረሰቡ ምን ያስፈልጋል በጤና ጣቢያስ ላይ ሄደን ጤና ጣቢያ ውስጥ ምን ያስፈልገዋል እንደዚሁም ምስር ቤቱ ምን ያስፈልገዋል ሌላ ደግሞ ትምህርት ቤቱ ምን ያስፈልገዋል የሚለውን ከጎበኛም በኋላ ነው ምንሰራውን ነገር ለይተን ያወቅ ነው። አዎ፣ መጀመሪያ ያደረግ ነው ምንድነው እንደ ቲም ትሬኒንግ ፕሮግራም የመጀመሪያ ሳምንት አክቲቪቲዎች ውስጥ ፕሮብሌም አይደንቲፊኬሽን ወይም የማህበረሰብና የአካባቢ የጤና ችግሮችን መለየት ነው። እሱን ያደረግ ነው ምንድ ነው በኮሚኒቲ ዲያግኖሲስ ወይም በማህበረሰብ ኮሚኒቲ ዲያግኖሲስ ስራ በመስራት ያለውን ችግር እንዲሁም ከቶፕ ቴን ዲዚዝ ወይም አስር ከፍተኛ የጤና ችግር የሚያመጡ በሽታዎች በዚህ ቀበሌ ላይ ያሉትን ከቀበሌ ከምንትዋብ ጤና ጣቢያ ኃላፊ ጠየቅን። ከዛ ውስጥ በንጽህና ጉድለት የሚመጡ መሆናቸውን እንዲሁም እዚህ ትምህርት ቤት ላይ የንጹህ የመጠጥ ውሃ አገልግሎትና የመታጠቢያ የውሃ አገልግሎት ችግር እንዳለ ሰማን። በዚህ መሰረት ይህን የመጠጥ ውሃ ግንባታ ጀመር ነው ማለት ነው። እሺ ችግሮቹን የለየ ነው። ምንድነው ያው መጀመሪያ ኮሚኒቲ ዲያግኖሲስ ዳታ እየሰበሰብን ነበር በየቤቱ እና ምንድነው ዳታ በምንሰበሰብበት ሰበሰበበት ሰዓት አንደኛ የምናስሙላ ኩዌስቸነሪው ላይ ያለው ጥያቄዎች አሉ። በነዛ ጥያቄ መሰረት የትኛው ችግር ነው ሞስት ፕሬቫለንት የሚለውን ነገር ማወቅ ችለናል። ሌላኛው ደግሞ ምንድነው እዛ ዳታ በምንሰበሰብበት ሰዓት ኮሚኒቲው ኮምፕሌን የሚያደርጋቸው ነገሮች ነበሩ። ቤዝድ ኦን ዛት ያየናቸው ነገሮች አሉ። በተጨማሪም ደግሞ ምንድነው ክሊኒኩ ጋር እየሰራን ነበረ፣ ትምህርት ቤት እየሰራን ነበረ፣ ፕሪዝን ጋር ሄደን ነበር። ሶ እነዛ በምንሄድበት ሰዓት አንደኛ ክሊኒኩ ጋር ምንድን ነበር የነበረው፣ በተደጋጋሚ የሚመጡት በሽታዎች ምንድን ናቸው? ስለዚህ ከዛ በሽታ በስተጀርባ የሆነ የኮሚኒቲ ፕሮብሌም አለ ማለት ነው። ሶ ቤዝዶን ዛት ፕራዮሪቲ ሰጥተን ችግሮቹን መለየት ካላቸው ጊዜ አንጻር ከስፖንሰር አንጻር እንዳነጋገሩኝ ያደረጉት ያው እድሳት ነው። የወንድ ሽንት ቤት የሴት ሽንት ቤቶችን እድሳት አድርገዋል። የቆሻሻ ማቃጠያችን ደግሞ ተዘግቶ ነበር፣ ተደፍኖ ነበር፣ ባፈር ተዘግቶ ነበር። ያን ቆፍረው ወጥቶ አገልግሎት እንዲሰጥ አድርገዋል። ስለዚህ ያደረጉት ስራ ጥሩ ነው። በተለይ ያኛው ሽንት ቤት፣ የሴቶች ሽንት ቤት በሩ ሙሉ በሙሉ ወድሞ ነበር። ያን አስጠግ ነው ቀለም አስቀብተው እንደዚህ የሚታዩትን መልክ እንዲሰጥ ያደረጉ እነሱ ናቸው። እና በቆዩበት ሰዓት ያደረጉት ድጋፍ ጥሩ ነው። ከዛም ውጭ እንግዲህ አምሳ አራቶቻችንን በጣም ትኩረት አድርገን ስንሰራ የነበረው ይህንን ፕሮጀክት ነው። ከታች የተመለከታችሁት የመጀመሪያ የማቃጠያ ነበረ ከዚህ በፊት የቲም ትሬኒንግ ፕሮግራም የወጡ ልጆች ያዘጋጁልን ማቃጠያ ነበረ። እሱ ሙሉ በሙሉ አገልግሎት መስጠት አቁመው ነበረ። ነገር ግን እኛ ባደረግነው ጥረትና ትብብር ያንን ማቃጠያ ድጋሚ ስራ እንዲሰጥ ማድረግ ችለናል። ከዛም ውጪ ሌላኛው አንድ ሽንት ቤት የበር አገልግሎት በሮቹን በመግጠምና ቀለም እንዲሁም ደግሞ ስላቦቹን በማስተካከል ማስተካከል ችለናል። እሱንም የሴቶች ሽንት ቤት ማድረግ ችለናል። ከዛም በተጨማሪ አንደኛውን ሙሉ በሙሉ የጣራና የወለል ግንባታውን አስተካክለን ሽንት ቤቱ ድጋሚ ፋንክሽናል እንዲሆን ለተጨማሪ አመታት ማገልገል እንዲችል አድርገን ማብቃት ችለናል ማለት ነው። ለሁለት ሺ ለሚደርሱ ከአንድ እስከ ስምንት ላሉ እና እንዲሁም ለመዋጣና ተማሪዎች አገልግሎት የሚሰጥ ሲሆን በተጨማሪ ደግሞ ሰማኒያ የሚደርሱ የመምህራንና የስታፍ ሰራተኞች አገልግሎት ይሰጣል ማለት ነው። ይህ የውሃ አገልግሎት ከተቋረጠ አንድ አመት ከሁለት ወር ሆኖታል እና ሙሉ ለሙሉ ውሃው ቧንቧ አገልግሎት ከአገልግሎት ጥቅም ውጭ ሆኖ ነበር ማለት ነው። እና ያደረግነው የመጀመሪያ እርምጃችን ምንድን ነው የሚረዳን አካል ፍለጋ ወይም ፈንድ የሚያደርግን ተቋም መፈለግ ነበር። ሁለተኛ ደግሞ ፈንድ የሚያደርገን ተቋም ማግኘት ካልቻልን ደግሞ በራሳችን መገንባት እንድንችል ግማሹን የፈንድ ራይዚንግ ቲማችንን ማቴሪያል ለሜንቴናንስ የሚሆን ማቴሪያል ማሰባሰብ አደረግ ነው ማለት ነው። መጨረሻ ሶስተኛው ዊክ ላይ ወይም ሶስተኛው የቲቲፒ የመስክ የቡድን ስልጠና ሳምንታችን ላይ ፈንድ የሚያደርገን ወይም የሚያግዘን ተቋም አገኘን። የጎንደር ከተማ መንገዶች ባለስልጣን ንቁ የሆነ ተሳትፎ እንደሚያደርግ ነገረን። ግንባታውን ጀምረን ማለት ነው ግንባታውን ጀምረን ለማጠናቀቅ አስራ ሶስት ቀን የፈጀብን ሲሆን አምሳ አራት የምንትዋብ ሳይት ተማሪዎች በሙሉ ከጠዋቱ ሁለት ሰዓት እስከ አስራ ሁለት ሰዓት በመስራት ለአስራ ሶስት ቀን መስራት ችለናል። ይህን ነገር ማለት ነው ተምሮን ያስተምር እውቀት የሚያካፍል ውሃ አልነበርም። ውሃ አለ አሁን። ልጆች ዋናው የትምህርት ቤት በአሁኑ ሰዓት እኮ በትምህርት ቤት የምገባ ፕሮግራም አለ። እንደኛ ትምህርት ቤት የለም የምገባ ፕሮግራም፣ ውሃም የለም። ግን አሁን ቢያንስ ውሃ አለ። ልጆች ውሃ ያስፈልጋል፣ በጣም ያስፈልጋል። በትምህርት ቤት በላብራቶሪ አካባቢም ያስፈልጋል። ልጆች አንዳንድ አደጋም እንኳ ሲደርስ በውሃ ታጥበው ውሃ አድርገንላቸው ልጆችን ለማረጋጋት ውሃ ያስፈልገናል። ውሃለን፣ እንጠቀምበታለን። ማለት ይህን ስራ ለመስራት እንደ ቅድም እንደነገርኳችሁ በእኛ ቅብ ልንሰራው የምንችል ሜንቴናንሱን ወይም መጠገኑን ነበረ፣ ነገር ግን ጥሩ የሆነ የገንዘብ እርዳታ የሚያደርግልን ድርጅት ካገኘን ውሃው ከስታንዳርድ በታች ስለነበረ እንደ አዲስ መገንባት አስበን ነበር። ስለዚህ ከመንገዶች ባለስልጣን 133 ሺ ብር ድረስ የሚደርስ በአይነት ማለት በሲሚንቶ ባሸዋ እንዲሁም የታንከርና የቧንቧ ማቴሪያሎችን ድጋፍ አድርጎልናል። 133 ሺ ብር ድረስ የሚደርስ ማለት ነው። የእኛ ቲም ደግሞ እንደምታዩት በብረት እና በስሚንቶ ለማሳጠር 22500 ብር የሚደርስ እንዲሁም ከውሃ ሰራተኞች የሚከፈል ወጪ የውሃና ሰሳሽ ደግሞ 4999 ብር አካባቢ ከፍለን 30 ሜትር የሚደርስ ርቀት ፓይፕ ማስጠገን ችለናል። እንዲሁም በቆርቆሮ ጥር የቀለም ወጪዎችን በአጠቃላይ 22500 የሚደርስ በእኛ በራሳችን ተማሪ ከማህበረሰቡ በሰበሰበው ብር ማግኘት ይችለናል። በመቀጠል ከትምህርት ቤቱ ባገኘነው ቆርቆሮ ሚስማር፣ እና የተለያዩ ማቴሪያሎች ደግሞ 3500 ብር የሚደርስ ድጋፍ አግኝተናል ከትምህርት ቤቱ። እና በአጠቃላይ ወደ 160 ሺህ ብር የሚደርስ ወጪ ፈጅቷል ይህን ለመገንባት። የውሃ ታንከሩ ደግሞ ከዚህ በፊት የነበረው የውሃ ታንከር ትንሽ ነበር፣ 2000 ሊትር ነበር። አሁን ላይ ግን ቀጣይነቱን ወይም ውሃ በ12 ቀን አንዴ ስለምትመጣ ቀጣይነቱን ለማስጠበቅ ከ2000 ወደ 5000 ሊትር ከፍ አድርገነዋል እና ይህ 5000 ሊትር የተገዛው ወደ 69 ሺህ ብር ከባት ውጭ ማለት ነው። ምክንያቱም በመንገዶች ባለስልጣን ስለተገዛ ከባት ውጭ 69 ሺ ብር እንግዲህ ከባት ጋር ወደ ሰባ ምናምን ሺ ብር ወደ 74 ሺ ብር አካባቢ ይደርሳል ማለት ነው። አጠቃላይ ስራው እንግዲህ የእነሱንም ድጋፍ እኛም ካወጣነው ወጪ ጋር ከጉልበታችን ጋር ተደምሮ ወደ 94576 ብር የሚጠጋ ወጪ አውጥተናል። ለበር ጥገና ለቆርቆሮ ለስላቦቹ ማስተካከያ እንዲሆን ለሮልደር ኪራይ እንደዛ አይነቶቹ እያንዳንዶቹን ድጋፎቹን በአይነት የተደረጉልን ድጋፎች የኛንም የጉልበት ወጪ ጨምረን የጊዜያችንን ወደ 9594576 ብር ገደማ ማውጣት ይችለናል። እንኳ ሳ ለበሉት እስቴ የእኛን የሰላም ዩኒቨርስቲ እንኳን ደሳ ለ በሉት እስቴ የእኛን የሰላም ዩኒቨርስቲ የጤና ሳይንስ ተቋማችን የሀገር ኩራት ነው። ለሁላችን የጤና ሳይንስ ተቋማችን የሀገር ኩራት ነው። ለ ህብረተሰቡ ጋር ሁለት አይነት ድጋፍ ነው ያለው። በሁለቱም አይነት ነበረ። በርቱ አይዟችሁ እያለ የሚያበረታና የሚያሰራም አለ። እንደዛውም ደግሞ ይህን ስራ አላምንበትም ብሎ ዲሞቲቬት የሚያረገንና ለመተባበር ፍቃደኛ ያልነበረ ሰው ነበረ። በጊዜው ደግሞ ያው የወጣንበት ጊዜ እንደምታውቁት ትንሽ ሰው እንትን ብሏል በዓልም ነበረ፣ ትንሽ ከባድ ነበረ ሪሶርስ ለማግኘት በተለይ ማለት ነው። በተረፈ ግን የሰው ቤት ለቤት ዳታ በምንሰበስብ ሰዓት እውነት የጎንደርን ህዝብ በማመስገን እንፈልጋለን። ሻይ እያጠጣ እያበሉንም አሉ። በልተን ጠጥተን ነው ዳታ ሰብስበን የወጣ ነው። ጤና ጣቢያም ላይ እንደዚህ ኢዱኬሽን ምናምን በምንሰጥ ሰዓት ህዝቡ አክብሮን ቆሞ ሰምቶ ቀርቦ ያለውን ጥያቄ ጠይቆ ምናምን ነበረ። ነበር ከኛ ጋር ኮላብስ ያደረገ ነበር። በጣም ተባባሪዎች ናቸው። በአጠቃላይ የስራ ቲም ወርካቸው ተናበው ነው የሚሰሩ እንደ አንድ እነዚያ ወደ ሀምሳ ምናም በላይ ነው ተማሪዎቹ፣ ግን እንደ አንድ ሆነው ነው የሚሰሩ። አንዱ ሲሰራ ቁመው ያዩ፣ ተከፋፍለው ነው ለሴቶቹም ይህንን ስሩ ይላሉ፣ ለወንዶቹም ተከፋፍለው ስራውን በአንድ እንትን ተናበው ነው እየሰሩ የነበረና ጥሩ ዲሲፕሊን ያላቸው ድምጻቸው ራሱ አይሰማም፣ እርስ በርስ ሲነጋገሩ የጮኸ ድምጽ እንኳን አልሰማውም እኔ። መልካም እንግዲህ የተለያዩ ችግሮች ይገጥማሉ። የመጀመሪያው ብዙዎቻችን ቻሌንጅ ያደረገን ዊክ ላይ አለመግባባቶች ነበሩ። ምክንያቱም ሁሉም ተማሪ ከተለያየ ዲፓርትመንት ነው። ስለዚህ እነዛን አለመግባባቶች ቁጭ ብለን ፈተን ወደ ስራ ገብተናል ማለት ነው። ሀሳብ ይኖራል፣ የተለያየ ሀሳብ ይኖራል። ግን ምንድነው ስናደርግ የነበረው አንደኛ ሀሳቦች ቢኖሩም ሀሳቦች ወደ ስራ መቀየር የሚችለው የሀሳብ ባለን በጀት መሰረት ነው። ስለዚህ ሞር ደም ኮሚኒኬሽን የነበረን ከማንጋ ነበረ ከፈንድ ሬዚንጎቹ ጋር ነበር። ስለዚህ ፈንድ ሬዚንጎቹ የን ያክል በጀት አለኝ በሚሉት መሰረት ነው እየተንቀሳቀስን የነበረው። ችግሮች አሉ፣ ቅድምም ብያሃለው ግን መደማመጥ በጣም ወሳኙ ነገር ነው። አላማችን አንድ እስከሆነ ድረስ አላማችን የነበረው ምንድን ነው? ይህን ስራ ለህብረተሰቡ ተደራሽ ማድረግ ነው። ስለዚህ አንድ ሰውም ቢናገርም ሌላም ነገር ሌላም ተቃራኒ ሀሳብ ቢያስብም ተቻችለን እናደርግ የነበረው የዛሬዋን ቀን ለማየት ነው። ደስት በቃ ችለን በቃ አቺን አልፈን አንድ ላይ መስራት ስላለብን ምናምን እየተባባል ስንሰራ ነበር።

ጥንትም ክፍት ነበር ለሁሉም መንገድ፣ ደግሞ ደግሞ ዛሬ ሚያባትን ወግ። ታሪክ ለመናገር እኔን ጨምሮ እዚህ ያለን ብዙ ተማሪዎች ይሄ አካላዊ አይነት ስራዎችን ሰርተን አይደለም የመጣ ነው። ነገር ከቤትም ስንመጣ ብዙ ጫና አሳልፈን አይደለም የመጣ ነው እና እዚህ ስመጣ አሁን ትንሽ መንገድ ራሱ በታክሲ የምንሄደውን ነው። አሁን ላይ በግር ረጅም መንገዶች በግር ከክሊኒኩ እዚህ ድረስ በግር መተን እናውቃለን። ተሸክመናል፣ ብዙ ነገሮች አርማታ ሲቦካ ነበረ፣ ብዙ ነገር ሲቆፈር ነበረ። ስለዚህ ምንድን ነው ያ የሚያሳየው ላይክ ሰው ከፈለገ ላይ ትንንሽ ቼንጆች ናቸው ትንንሽ ኤፈርት ነው ማውጣት የሚጠበቅብን፣ ላይክ ትልቅ ነገር ለማድረግ እና ብዙ ነገር። እንዴት ነው ሰው እንዴት ነው አብሮ መሮ የሚችለው? አሁን እዚህ በአይን ራሱ ማላቃቸው ብዙ ተማሪዎች ነበሩ። ከረንትሊ ግን በደንብ ኮላቦሬት አድርገን በደንብ መስራት ችለናል። ቲቲፒ ሞር ሰዎችን በደንብ እንዴት ነው አብሮ መስራት የሚችሉት፣ እንዴት ነው አይዲያ ሼር የሚያደርጉት፣ ሀውቱ ዲያግኖስ ኮሚኒቲ ላይ ያለው ፕሮብሌም እንዴት ነው የምናውቀው የሚለውን ነገር በደንብ እንድንረዳ፣ እውነት ለመናገር በደንብ ብዙ የባህሪ ለውጥ አድርገንበታል። ዩኒቨርስቲው እንግዲህ ከመጀመሪያው ጀምሮ ስልጠናውን ከማዘጋጀት ከሙያ ድጋፍ እንዲሁም ደግሞ የተለያዩ ሪሶርሶችን ለጽዳት የሚሆኑን ነገሮች ሲያግዘን ነበረ። ከጓንታ አቅርቦት ጀምሮ የነበሩ ብዙ ነገሮችን ሲደግፈን ነበረ። እንዲሁም ደግሞ በየሳምንቱ ሁለት ሁለት ሱፐርቫይዘሮችን እየተመደቡልን ትልቅ በዋጋ ሊተመን የማይችል የሙያዊ ድጋፍ ነበራቸው ማለት ነው። በዛ መልኩ ዩኒቨርሲቲያችን ከእኛ ጎን ለአራቱም ሳምንት አብሮም ነበረ። ያችን ጥበብ ነው መሳሪያችን። ደሞ ደሞ የጎንደሮች ማጀት የጎንደሮች ጓዳ፣ ይበል ደሞ ጥንትም ክፍት ነበር ለሁሉም እንግዳ። ደሞ ደሞ ዛሬም የአባቱን ወግ ባህሉን ጠብቆ ይበል ደሞ አፎ ያስተምራል፣ ይሸኛል መድረክ